ተንሳ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዜስ ኮነ ፍስሃ ወሰላም። እነሆ ክርስቶስ በታላቅ ስልጣንና በገናና ስልጣኑ ተነሳ፣ ሰይጣንን አሰረው፣ አዳምን ነፃ ወጣው። ከዚህ በኋላ ለሰው ልጅ ሰላም ሆነ። ክቡራን ኦርቶዶክሳውያን በያላችሁበት እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ፣ አደረሰን። እኔ ወንጌል ሚዲያ አዘጋጅ ነኝ መጋቤ ሐዲስ አክሎግ አያሌው እባላለሁ። በዛሬው ዝግጅታችን ይዤላችሁ የቀረብኩት የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ በሚል ርዕስ ለአጭር ደቂቃዎች አብራችሁን ቆዩ፣ እንማማራለን። እንደሚታወቀው የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ የክርስትናችን ታላቁ መሰረት ነው። የጌታችን የኢየሱስ ክርስቶስ ትንሣኤ ማለት ነው ምክንያቱም ትንሣኤ ስናስተምር፣ ትንሣኤን ስንሰብክ፣ ትንሣኤውን ስናስብ በጣም ብዙ ጥቅሞችን ብዙ ተስፋዎችን የምንሰንቀው እና የምንይዘው በእርሱ ትንሣኤነት ነው ማለት ነው። ትንሣኤ ማለት በቀጥታ ቃሉ ስናየው ተንስኦ ተንስኦት ትንሣኤ መነሳት የሚል ቃል አለው ማለት ነው። ትንሣኤ ማለት መነሳት፣ መነሳት ከሆነ ከምን ከምን ሲባል የትንሣኤ አይነቶች የተለያዩ ናቸው ማለት ነው። ሌሎቹን የትንሣኤ አይነቶች ከዚህ በፊትም የሰራ ናቸው አሉ። አሁንም ሌሎቹንም እናቀርባቸዋለን በቅደም ተከተል ግን ባጭሩ ዛሬ የማቀርብላቸው የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ ነው ማለት ነው። የጌታችን የኢየሱስ ክርስቶስ ትንሣኤ ስናስተምር በዕለተ አርብ ተሰቅሎ እንደሞተ እንደተቀበረ ይታወቃል ነገር ግን በመቃብር ብቻ የሚያበቃ ሳይሆን ሕይወቱ እንደሚነሳና ትንሣኤውንም እንደሚያውጅ አስቀድሞ በመጻሕፍት ያስነግር ነበር። ለምሳሌ ነቢያት ትንቢት ይናገሩ ነበር። ትንቢት ከሚናገሩ ከተናገሩ አባቶች መካከል በመዝሙር 77 ላይ ቁጥር 67 ላይ ነቢዩ ዳዊት እንደሚናገረው ወተንሥአ እግዚአብሔር ከመ ዘንቃህ እምንዋም ከእንቅልፉ እንደሚነቃ ሰው እግዚአብሔር ተነሳ ይላል። ወከመ ኃያል ወኅዳገ ወይን ይልና የወይን ጠጅ ቀምሶ ጠጥቶ እንቅልፉ ተኝቶ እንደነበረው ሰው ሲነሳ እንደሚነሳ አይነት እንደተነሳ ይናገራል። በማቴዎስ ወንጌል ምዕራፍ 12 ቁጥር 42 ላይ እንደምናገኘው ዮናስ በአሳ አንበሪ ሆድ ውስጥ ሶስት መዓልት ሶስት ሌሊት እንደቆይቶ እንደወጣ የሰው ልጅም በመቃብር ውስጥ ሶስት ቀንና ሶስት ሌሊት ይቆይ ዘንድ አለው ብሎ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ትምህርት ይታወቃል ማለት ነው። ለሶስተኛም ማስረጃ አስጠቅስላችሁ በዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይ የምናገኘው እነሆ ይህን ቤተ መቅደስ አፍርሱት፣ በሶስተኛው ቀን እሰረዋለሁ የሚለው በሶስተኛው ቀን እንደሚነሳ የመጽሐፍ ቅዱስ ማስረጃ ነው ማለት ነው። እነዚህ የሰጠዋችሁ ማስረጃዎች እንዳሉ ሆነው በአራቱም ወንጌላውያን በማቴዎስ ወንጌል ምዕራፍ 28 እና 27 27 ጀምሮ እንዲሁ ደግሞ በማርቆስ ወንጌል የመጨረሻው 16፣ ማለት ነው የሉቃስ ወንጌል ምዕራፍ 23 እና 24 የዮሐንስ ወንጌል ደግሞ 20 ና 21 የጌታችን የኢየሱስ ክርስቶስን ትንሣኤ በትክክል የሚያበስሩን የወንጌላት ክፍሎች ሲሆኑ በትንሣኤውም ሌሊት ከሚነበቡት ምንባባት መካከል ዋናዎቹ ናቸው ማለት ነው። እንግዲህ በአጭሩ ጌታችን ኢየሱስ ክርስቶስ ሞትን አሸንፎ ተነስቷል የሚለውን ትምህርት ስናስተምር ከዚህ በፊት በዓለም ላይ በጣም ብዙ ዝነኞች በኢኮኖሚ በስልጣን፣ በገንዘብ፣ በእውቀት፣ በጥበብ ዓለም ታላላቅ ቦታ የሰጠቻቸው ነበሩ። እነዚያ ሁሉ ግን መቃብር አሸንፏቸው መቃብር ውስጥ ነው ያሉት ማለት ነው። አጥንታቸው ተከስክሶ ደማቸው ፈሶ እዥ ሆኖ በተቀበሩበት ቦታ ሁሉ ይጎበኛሉ አለ። ነገር ግን ኢየሩሳሌም፣ ቀራንዮ ብንሄድ ጎልጎታ ሄደን የጌታችን የመድኃኒታችን የኢየሱስ ክርስቶስን መቃብሩን ብንጎበኘው ከዚያ የለም። ለምን? ተነስቷል። ሕያው ስለሆነ ተነስቷል። ሕያው ተንሳ ይላል ቅዱስ ያድን። መነሳት የሚችለው ሕያው ነው ማለት ነው። ሕያው ስለሆነ ተነስቷል። እንግዲህ ብዙዎቹን ሞት አሸንፏቸዋል። እስከ ሞት የመጨረሻቸው የሆነባቸው ህልማቸውን ያሰናከለባቸው ወደፊት ይህን እናደርጋለን ብለው አስበው የነበሩ ታላላቅ አያላንን ሁሉ ሞት አሸንፎ መቃብር ውስጥ አስተኝቷቸዋል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ ግን ሞት ሥልጣን ሊኖረው አልቻለም። ሞትን አሸነፈ። ሞት ወይ አሸናፊነትህ የታል? መቃብር ወይ የታል? መውያህ የታል? እየተባለ በነቢያት ላይ የሚነበብልን አለ። ስለዚህ ሞትን ሙስና መቃብርን፣ ሙስና መቃብር ማለት በመቃብር ውስጥ ፈርሶ በስሶ መቅረት እንደማይቻል የተረዳ ነው በጌታችን በኢየሱስ ክርስቶስ ትንሣኤ ነው። የተወደዳችሁ የክርስቶስ ቤተሰቦች ታዲያ ክርስቶስ ተነሳ ካል ከክርስቶስ ትንሣኤ የምንጠቀመው ምንድን ነው? የክርስቶስ መነሳቱ ለእኛ ያለው ነገር ምንድን ነው? የሚሉትን ስናይ አጠር አጠር አድርጌ ትንሽ ነገር ልንገራችሁ። የመጀመሪያው ዘላለማዊ ህይወት ማረጋገጫችን የክርስቶስ ትንሣኤ ነው። እያንዳንዳችን በዚች ምድር ላይ እንኖራለን እስካለንበት ድረስ፣ ከዚያ የሆነ ቀን ላይ ሞት በቂ ይሆንና እንቆማለን፣ እንሞታለን፣ እንቀበላለን። ነገር ግን ሙተን ተቀብረን አንቀርም። ከሞት በኋላ ሕይወት ስላለ ተመልሰን ተነስተን ዘላለማዊ ሕይወትን እንደምናገኝ ማረጋገጫ የሚሆንልን ጌታችን ኢየሱስ ክርስቶስ ነው። ይህንም ለመረዳት በሮሚ መልእክቱ ላይ ቅዱስ ጳውሎስ እንደጻፈው ምዕራፍ 6 ቁጥር 9 ላይ የትንሣኤያችን በኩር ይለዋል። ክርስቶስ የትንሣኤያችን በኩር ነው ማለት ነው። የትንሣኤያችን በኩር ከተባለ እርሱ ከኛ ቀድሞ ስለተነሳ፣ እኛም እርሱን ተከትለን በጊዜው ደግሞ እንደምንነሳ ያሳየናል። ይሆናል ማለት ነው። በሁለተኛ ማስረጃ ደግሞ በቅዱስ ጳውሎስ ለቆሮንቶስ ምዕመናን በጻፈው አንደኛ ማለት ነው ምዕራፍ 15 ቁጥር 13 ጀምሮ እስከ 30 ድረስ ያለውን ስናይ ቤተ ክርስቲያን ትንሣኤውን አስፍታ እንደምትሰብከውና የዘላለም ሕይወታችን ማረጋገጫ መሆኑን ያሳየናል ማለት ነው። ስለዚህ ቤተ ክርስቲያን የክርስቶስን ትንሣኤ የምትሰብከው የምታስተምረው ሰው የሰው ልጆች በሙሉ አማኞች ዘላለማዊ ህይወትን እንደምናገኝ ማረጋገጫችን የክርስቶስ ትንሣኤ ነው ማለት ነው ክርስቶስ ተነሳ ብለን ካላስተማርን ዘላለማዊ ህይወት የለንም ክርስትናችንም ከንቱ ይሆናል ማለት ነው ስለዚህ የዘላለም ህይወታችን ማረጋገጫ ስለሆነ የትንሣኤው ጥቅሞች ከሚባሉት አንዱ ይሄ ነው ማለት ነው ሁለተኛው የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ በተስፋ እንድንኖር በተስፋ እንድናመልከው በተስፋ እንድንጠብቀው ያደርገናል ማለት ነው። በአንደኛ ተሰሎንቄ ቅዱስ ጳውሎስ የጻፈው ምዕራፍ 4 ቁጥር 13 ጀምሮ እስከ 14 ያለውን ስናይ ይህን ያሳየናል ማለት ነው። እያንዳንዳችን በምድር ላይ ስንኖር ባለን ነገር ወይም በሌለን ነገር ላይ ተመስርተን አይደለም ተስፋ የምናደርገው። እያንዳንዳችን የሁላችን ተስፋና ፍጻሜያችን በሞት ያልቃል። ድህነትም ቢሆን ችግርም ቢሆን ረሃብም ቢሆን ጥምም ቢሆን አለመመቸትም ቢሆን በሞት ያልቃል። ነገር ግን ይህ ሁሉ ነገር ያልፋል። ቢኖረንም መኪናውን ብናሽከረክረው ቤቱን ብንገነበው በጣም ብዙ አማራጮች ቢኖሩንም እነዚህ ነገሮች የእኛ የመጨረሻ ተስፋ አይደሉም ማለት ነው። የመጨረሻ ተስፋችን ሀይው ከመላይት የምንኖርባት ፈርሰን በስብሰን ሳይሆን ተነስተን ክርስቶስን መስለን የምንኖርባትን ዓለም ተስፋ እንድናደርግ ያደረገ ነው ማለት ነው። ጌታችን የኢየሱስ ክርስቶስ ትንሣኤ በጊዜው ሐዋርያት በዕለት ዓርብ የደረሰበትን ነገር አስበው ተስፋ የቆረጡ ነበሩ። ለምሳሌ የኤማውስ መንገደኞችን ስናይ ተስፋ የቆረጡ ነበሩ። ነገር ግን ክርስቲያን ተስፋ መቁረጥ እንዳይችል ትንሣኤውን ተስፋ እንድናደርግ ያስተምረናል ማለት ነው። ሦስተኛው የሰው ልጆች እያንዳንዳችን ነፃነታችን ያገኘንበት የጌታችን የኢየሱስ ክርስቶስ ትንሣኤ ነው ማለት ነው። ነፃነታችን ያገኘ ነው ሲባል ለአምስት ሺህ አምስት መቶ ዘመናት ዲያብሎስ ባልፈጠረው ዓለም ባልገዘው ዓለም ላይ ሰልጥኖ ኃጢአት ሲያሰራ ጣዖት ሲያስመልክ የነበረበት ዘመን አለ። ከዚያ ሁሉ ነገር ግን ያዳነን ነፃ ያወጣን ጌታችን መድኃኒታችን ኢየሱስ ክርስቶስ በመነሳቱ አረጋግጦልናል ማለት ነው። ይህንም ቅዱስ ጳውሎስ የጻፈውን ወደ ገላትያ የጻፈውን ምዕራፍ አምስት ከቁጥር አንድ ጀምሮ ይህን ማንበብ ይገባናል ማለት ነው። አራተኛ ሰላማችን ያስገኘልን በትንሣኤው ነው። ገብረ ሰላም በመስቀሉ በትንሣኤው ቅድስት ይላል ቅዱስ ኤፍሬም። በመስቀሉ ሰላምን አደረገ በመስቀሉ በመሰቀሉ በልዩ ትንሣኤውም ሰላምን ሰጠን ይላል። እንግዲህ ሰላም በዕለት ዓርብ ተገኝቷል። ነገር ግን የዚያ ማረጋገጫ የሆነው ደግሞ ትንሣኤው ነው። ተሰቅሎ ባይነሳ ኑሮ፣ እንደ ሞተ ቢቀር ኑሮ፣ እንደተቀበረ ቢቀር ኑሮ ሰላማችን ዋጋ የለውም ነበር። ስለዚህ የክርስቶስን ሰላም ያገኘነው በትንሣኤው ነው። በተዘጋው ቤት ተገኝቶ ለቅዱሳን ሐዋርያት ሰላም ለእናንተ ይሁን ያላቸው ከተነሳ በኋላ ነው እና አራተኛው ጥቅም ሰላማችን ማግኘታችን ያሳየናል ማለት ነው። አምስተኛ የማይተኛ እረኛ እንዳለን ማረጋገጫው የጌታችን የኢየሱስ ክርስቶስ ትንሣኤ ነው። በመነሳቱ የማይተኛ የማያንቀላፋ ሞት የማያሸንፈው መቃብር የማይጫ ነው ድንጋይ ክፈቱልኝ የማይል አጋዥ የማይሻ መምህር እረኛ አምላክ እንዳለን የተረዳንበት ነው ማለት ነው። የተወደዳችሁ የክርስቶስ ቤተሰቦች የወንጌል ሚዲያ አድማጮችና ተመልካቾች እንኳን ለብርሃነ ትንሣኤው በድጋሜ በሰላም አደረሳቸው አደረሰን። ትንሣኤው የሰላም የፍቅር ይሆንልን። በዓላችን ስናከብር እንግዲህ የተቸገሩትን በመርዳትና በመተባበር እንዲሆን እንዲሁም ደግሞ የክርስቶስን ስጋና ደም በመቀበል እንዲሆን በወንጌል ሚዲያ ስም ዝግጅታችን ስም መልክትን እያስተላለፍ በሌላ ዝግጅት ስለምንገናኝ ሰብስክራይብ፣ ሸር፣ ላይክ በማድረግ አብረን እናገልግል። ላለው ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ሆኑ።